ዳጣ ዛሬ የመጣውም ጠበላ ጠብላ ወላጆቿን ለመታወቅ ሰተት ተብላ ከቤታቸው እየገባች ነው። ሆኖም እንግዲህ ሞገስ ቆይ እስኪ ዳጣ አሁን ምንድናችሁ? እነማን ናችሁ? ቢሎን ቢሉን ምን ልናመጣ ነው? እባክሽን ተረጋጊ፣ ቀስ ብለን በሂደት ይህን ነገር እንፈተዋለን ቢላትም እሷ ግን በጨራሽ ልረጋጋም አልችልም በማለት እንግዲህ ሰተት ብላ መሄድ ስለፈለገች ብቻ ሄዳ በሩን ለማንኳኳት ተገዳለች። ሞገስ እንግዲህ በዚህ የተነሳ ትንሽ ፈርቷል ምክንያቱም ምንም አይነት ማስረጃ የላቸውም ምንም ነገር የሚያውቁት ነገር የለም ዝም ብለው የሰው በር ማንኳኳቱ ሀሳቡ ኖበታል ቢሆንም እንግዲህ የመጣ ይምጣ ብላ አጅር ዳጣ በሩ ለማንኳኳት ተገዳለች ማህሌት ዝና ከቀን ወደ ቀን እየናፈቀኝ መጥቷል ምን እንደማደርግ አላቅም በማለት እንግዲህ ጉዳዩን ለኤፍራታ ስታማክራት ነበረ ኤፍራታም እንዴት አፈቀኝ ስትይ ወደድሽው ወይስ ደግሞ ፍቅር ያዘሽው ማለትም ጠይቀቻት። እንግዲህ ኤፍራታ አላቅም ፍቅር ሳይዘኝ አይቀርም በማለት ነበር የመለሰችላት። ሆኖም እንግዲህ እነዛ ሞገስን ሲከታተሉት የነበሩ ሰዎች ስልክ ይደውሉና አገኘ ነው በማለትም ያሳውቋታል። ሆኖም በቃ አሁን ይህን ነገር ለዝና ደውዬ ማሳወቅ አለበት ትላለች። ኤፍራታ እንዴ አንቺ ልጅ ምን ሆነሽ ነው አሁን ምንድነው ስትይኝ ነበረ። ይህንን ነገር ለማንም መናገር የለብሽም። ደግሞስ ምንድን ነው ወደዋለሁ አፈቅራለሁ ስትያት ነበረ። ታዲያ ሉላን ካገኘ እኮ አንቺን ዞር ብሎ አይሄሽም፣ እና እንደዚህ ከሚሆንብሽ አትናገሪ። ዝናን የራስሽ ማድረግ ከፈለግሽ ስለ ሉላ ምንም አይነት መረጃ እና ፍንጭ አትስጩ እያለቻን ነው። እንግዲህ አጀሬት፣ ሉላም እስኪ ደግሞ ሊዮ ይሄን ነገር ላስብበት እና ከዛ በደንብ እወስናለሁ፣ እማከራለሁ በማለት ታማከራታለች። እንግዲህ ስልክ ልደውል አልደውል እያለች ሁለት ልብም ነው የሆነችው። በሌላ በኩል እንግዲህ ቅድስት ዛሬ አፋን አውጥታ እኔ ዘር መተካት እፈልጋለሁ፣ ብሩክን እንድታገባኝ እፈልጋለሁ በማለት በድፍተር በድፍረት ጠይቀዋለች። ይህ ድፍረቷ እንግዲህ ፈገግ ቢያስብልም ዘር መተካት እፈልጋለሁ አግባኝ ብትለውም እንግዲህ ብሩክም ፈገግ እያለ ነበር የተቀበላት። ምናልባት እንግዲህ ብሩክ ቅድስት እንደወደደችው እና እንዳፈቀረችው ሳያውቅ እየቀረ አይመስልም። ሆኖም እንግዲህ እንዴት እንደዚህ ልትይኝ ቻለሽ? በኋላ አማረኝ እያልሽኝ ነው ይላታል። አይ እንደሱ አይደለም በማለት እንግዲህ ቅድስትም ከጉዳዩ ታመልጣለች። ቢሆንም እንግዲህ ነገር አይቀርላትም። እሽ በቃ እንግዲህ ውስጥ ያው መኝታ ክፍሌ አንጥፊልኝና ተመልሰሽ እስኪ አንጠፊው ያላት ይመስል ተርበተበተች። እሷም እሺ በማለት ነበር ብርግ ያላቸው። በሌላ በኩል እንግዲህ ሞገስ ዳጣን ለማግኘት ተቀጣጥሮ ነበረ። ብዙ የተነሳ ዳጣ አጅሬ ደግሞ አይ ዛሬማ እነዚህ ሁለት ጓደኛሞች ማስታረቅ አለብኝ በማለት ልታስታርቃቸው ተነስታ ውስጥ ተነስታ ይዘው ሄዳለች። ብሩክንም እንግዲህ ሞገስን ማጅሬ ያ ቦቅቧቅ እንግዲህ እየተንቦቀቦቀ ወደ ወደኋላ ወደ ኋላ የሚሸሽ ስለሆነ ብሩክን ካየ በኋላ ከመንገድ ላይ ተመልሶ፣ አይ ይህንማ ልታረቅ አልችልም። እኔ ሄዳ ጠላብኝ ብል እሷ ጭራሽ እየጎተተች ታመጣዋለች እንዴ በማለት ገና ለገና ሳየው ከዛ ቤት አምልጧል። ታጣ በእውነት የጎረቤት ተጋብታ እንዴት እንደዚህ ሊሆን ይችላል? ለምን ምን ችግር አለው በማለትም ጠይቀው ነበረ። ስልክ ደወለላት። እሺ ብሩክን ይዘሽ መጣሽ እንዴ? አ እሱ ከመጣ ማን ላይሽ አልፈልግም ይልና ይሄዳል። ሆኖም ግን ከጀርባ ዝናና ማህሬት እየተከታተሏቸው ስለነበረ ባያገኘውም ጥሩ ነበር። ይህ አንድ ትልቅ ነገር ነው። ምናልባትም ብሩክን አግኝቶ ቢሆን ኖሮ እንደሚያዝ በእርግጠኝነት የታወቀ ነው። ግን ደግሞ እሱ ቀድሞ ነበር የሸሻቸው። ከሸሸም በኋላ ምንድን ነው ያለው? እንድታመጩ አልፈለግኩም ነበረ፣ ለዛ ነው የሄድኩት በማለት እንግዲህ ስልኩን ዘግቶባት ይሄዳል። ዳጣም በጣም ትበሳጫለች። ይበቋቃ ሄደ አለች። እንግዲህ እሱም በቃ ችግር የለውም በማለት ከብሩክ ጋር ወደ ቤት ለመሄድ ይወስናሉ። ወደ ቤት እየሄዱ እያለ ዝና ማህሌት አሁንም ከኋላቸው ናቸው። ዝና እንግዲህ ጎረሮ እና ፎክሮ ነበር። ሄደ ዛሬማ ነው እነዚህም ሁለት ሰዎች አንጠባጠባቸዋለሁ፣ መኪና መንገድ ላይም ጎዳና ላይ እንደፈለገ ደብድቢያቸው፣ በቃ የሰው መሳለቅ አድርጌ ያዋረጃቸውን የሚሄደው ሲል እንግዲህ ራሱ ተዋርዶ ነው የሄደው። ራሱ ተዋርዶ ሆኖም እንግዲህ ዳጣ ከብሩክ ጋር እየተንቀሳቀሰች እየሄደች ያለ በጣም ተደስታ ሳለ በዚህ መካከል ፊት ለፊታቸው ነበረ። ለትንሽ ያው አምልጧቸዋል። ሞገስ ግን አገኙት። ካገኙትም በኋላ ምንድን ነው ያደረጉት? በቃ የት ነው ሉላና ሞገስ የት ነቸው? ማለት እንግዲህ ብሩክን እንቅ አድርጎ ይዘዋል። ብሩክን በማስጨነቅ ሉላ የት እንዳለችው የሚነግረው መስሎት እንቅ አድርጎ ይዞ ሲያፈጠውም ነበረ ብሩክን እኔ ምንም አውቀው ነገር የለም፣ ዞር በልልኝ አት በጥበጠኝ በማለት ሲጠይቀው፣ እሱ ግን ታውቃለህ፣ ስለዚህ ተናገር በማለት ነበር ሲያስጨንቀው የነበረ። ቢሆንም እንግዲህ ካስጨነቀው በኋላ በቦክስም መቶታል ብሩክን። መሬት ላይ ከወደቀ በኋላ ዳጣ በጣም ተደነግጥና እንዲህ ልቀቀው፣ ዞር በልለት፣ እዚህ ጋር በቃ እንዲህ ማድረግ የለብንም እያለችው በድንጋይ ልትመተው ስትል ብሩክ እንደምንም አድርገው ይነሳና ይከሰከሰዋል ስናን ያለ የሌለ ምትን የመተው ማለት ይቻላል። እንግዲህ ደም እስከሚንጠበጠብ ድረስ ነው ብሩክ የመተው። ባሁኑ ማንንም አልፈራም፣ እስከዛሬ ስትበድሉ የፈለጋችሁትን ነገር ታረጉ፣ በልጀ፣ በቤቴ፣ በደህነቴ፣ በሁሉም ነገር አግኝታችሁ ስትጠቀሙቤ ነበረ፣ ይህንን ነገር ደግሞ ዋጋ አስከፍላችኋለሁ በማለት ማለት እንግዲህ በቦክስና በጥፊ ሲያጋጨውም ነበረ። ሆኖም እንግዲህ ወደ ኋላ መለስ ብሎ እያንዳንዱ ከሞገስ ጋር እንዴት ሉላን እንደወሰዳት እንዴት ማህሌት በጥፊ እንደመታችሁ ራሱ እያስታወሰ ነው የደበደበው። ዝና ዝናው እንግዲህ መሬት ላይ ተንደባልፎ መነሳት እስከሚያብተውድረስ ነበር የተደበደበው። በመጨረሻም እንግዲህ የአጅሬ ዳጣ መጀመሪያ ላይ ብሩክ ወድቆ ስታየው ሊገለው ነው ብላ እንግዲህ ያንን ዝና የተባለውን በድንጋይ ልትለው ስትል ነው ተነስቶ የደበደበው። እንግዲህ ምናልባት ብሩክ በይነሳ ኖሮ ዳጣ በያዘችው ድንጋይ ጭንቅላቱን ብትለው በዛ ላይ ደግሞ በቅርቡ ቀዶ ጥገና ያደረገው ዝና ሊሞትም ይችላል። አይታወቅም፣ ግን ቀደም ብሎ ተነስቶ ዝናውን ደበደበው። በዚህ የተነሳ እንግዲህ ዳጣ በጣም ተነስታ ስትፎክር ነበር። ምክንያቱም ስታይ በጣም ተፈራዋለች፣ ግን ደግሞ ከተደበደበ በኋላ ዋው እያለች ያለ የሌለ ፎከራ ነበር የፎከረችው። ብሩክ ጀግና፣ ኮበዝ፣ ኃይል፣ አረ ምን ያላለችው አለ? በቃ አካኬ ዘራፍ በሎት ያለችው አካኬ ዘራፍ በማለት ብሩክ ስለደበደበው ተነስቶ ይሄዳሉ ማለት ማረባክ ባክ ብሩክ አደብድበው፣ በቅርቡ ነው ቀዶ ጥገና አደረገው እና ጭንቅላቱን እየተሰፋው ይኸው አብጧል። አሁን ከደገምከው ከደበደብከው ይሞት ባለባክ በማለት በማለት ፈርታና ስተንቀጥቅ ነበረ። ቢሆንም ተለያይተዋል ማለት ነው። እንግዲህ ዳጣም በቃ ምናልባት ደግሞ ፖሊሶች ከመጦር ሌላ ችግር ስለሚሆንብን እዚህ አካባቢ እንጥፋ በማለት እንግዲህ ወጥተው ሄደዋል ማለት ነው። ዳጣም እሺ ብላ ነበር ይዘው የሄደችው በሁለታቸው ነው ተለይ ወደ ቤት ሄዱት። እንግዲህ ዳጣ ከመደሰቷ የተነሳ በዚህ የተነሳ ይህንማ ሰበር ዜና ለሙቄ መናገር አለብ ማለት ስልክ ትደውልላታለች። ሄሎ ሙቄ ሰርፕራይዝ አለኝ ትለዋለች። አረ ምስር ቤ ነው ያላት። እንግዲህ የምን ምስር ስጋ ነው እንጂ ይኸውልህ ምን ተፈጠረ መሰለ በቃ በደበደበው እኮ ሞገት ደበደበው፣ ደበው ትለዋለች። ምን አው በቃ ደብድቦታል፣ ደብድቦታል። አላ ምንም እንግዲህ በቃ ቸው ይልና ከሰማ በኋላ ዜናውን ይዘግባል። ከዛ ሉላ ጋር ይወራል። ለምን አትታረቀውም እያለች እየመከረችው ነው። እሱም እንግዲህ አልታረቅም በጣም ጎርቶኛ እያላትም ነበረ። ሉላ እስኮ እሱ ለልጁ ሲል ነው እንደዛ አደረገው። አንተም ቢሆን ለኔስት ነው እንደዚህ የተጣላኸው፣ ግን ደግሞ ይቅርታ መባባሉ ጥሩ ነገር ነው። ከልጅነት ጀምሮ ጓደኛሞች ስለሆናችሁ መጣላት የለባቸውም እያለችው ነው እሱም እንግዲህ እሺ በማለት ነበር የተቀበላት ያው ያጉረመረመ ነው ገና ይቅርታ አያርግ አያርግ ምንም ነገር ነገር የለም ከዚህ እነዛ ሞገስ የሚከታተሉ ሰዎችም አሁንም ለመሀል ደውለው ተገኝተዋል በማለት ዜናውን ይነግራታል ከዚህ የተነሳ በቃ ልደውልለት እያለች ነው ለዝና ብሩክና ዳጣ እንግዲህ ትምህርት ቤት ላስመዝግብሽ እያላ ነው እሷ አልማርም ትላለች ምሳሌ እንግዲህ የአምስተኛ ክፍል ተማሪ ሆና ተመዝግባ እየገባች ነው ጣ መጀመሪያ እስኪ ቤተሰቦችን ላገኝ፣ እና ከዛ በኋላ ወሰናሉ ትላለች። እንግዲህ ፈለገው ተጨምሯል። ጥሯልም። ሰላም ጤና ይስጥልኝ ቻናል የቤተሰቦች። ለዚህ ቻናል አዲስ ከሆነ ሰብስክራይብ ያድርጉ። በቀጥታ ቪዲዮ እስከምንገናኝ መልካም ጊዜ።